ሰላም ጤና ይስጥልኝ። እንደምን አላችሁ ውድ ኢትዮጵያውያን። እንግዲህ በተለይ ለወጣቶቹ ዛሬ አዲስ መልእክት አለኝ። መልእክቴም ደግሞ ግልጽ ነው። ወጣት የነብር ጣት የተባለ ትውልድ ነው እንደምታወት። ይሄ እንግዲህ በፊት ለፊታችን ያለ ጤፍ ይባላል። ለኢትዮጵያውያን ምግባቸውን ሰጣቸው እንደተባለ ጤፍ ለኢትዮጵያውያን ለኛ የተሰጠ ነው እንደምታወት። ይሄን የሚመስል ፍሬውን መሸከም አቅቶት መሬት ውስጥ ወድቆ ታኝቶ የምታውት ይሄ ተሰርቶ ነው እና ምን ለማለት ፈልጌ ነው፣ የኢትዮጵያ መሬት ዘጠና ሰባት ከመቶ እንዳልታረሰ ወይም ደግሞ በቂ የሚባል ምርት እንዳልሰጠ ነው የሚነገረው። ይህ ደግሞ ምክንያቱ ምንድነው ተብሎ ዛሬ በግልጽ አብራራላቸዋለ። ይሄ የምታወት እንግዲህ ይህንን የመሰለ ምርት የተሰጠው ዛሬ በፀሐይ የተሰራ ሳይሆን ያኔ በክረምት ሰዓት በዶፉ በዝናቡ ክረምት በነበረበት ሰዓት ላይ ነው። እንግዲህ በጣም ባስቸጋሪ ሰዓት የተሰራ ስራ ዛሬ በፀሐዩ ደርሷል። እንግዲህ ይሄ ግፋቢል አንድ አምስት ቀን ቢቆይ ነው ደርቋል፣ እንደምታወት መልኩ ላ ለይቷል ግን ፍሬውን መሸከም ስላልቻል፣ እጅግ በጣም አሪፍ ስራ ስለተሰራ በጣም ዘፍ ብሎ ተኝቷል ማለት ነው። እና የሚገርም ስራ ነው። ይህ ስራ አሪፍ ሆኖ ሳለ መቼ እንደ ተዘራ ልንገራችሁ። ሐምሌ አጋማሽ እስከ ናሴ ባለው ወቅት ነው የተዘራ በጣም በጣም በጣም ሀይለኛ ክረምት በነበረበት ሰዓት ቦሮቹ ተጠምደው ማረስ በማይችሉበት ሰዓት ነው የተሰራ። በጣም ከባድ፣ በጣም ጭቃ፣ በጣም ዶፍ፣ በጣም ዝናብ፣ ጭጋግ በነበረበት ሰዓት ነው እና ያን ጊዜ በጭጋግ መስራት በጣም አስቸጋሪ በሆነ ሰዓት መስራት በደረቅ እንድትሰበስብ ያግዛል። አንደኛው እሱ ነው። ዋናው መልእክቴ ግን ምን መሰላችሁ? ዋናው መልእክቴ ግን ይሄ መሬት ሐምሌን አጋማሽ ላይ ናሴ ብላችሁ አንድ ቁጠሩ፣ መስከረም ሁለት፣ ጥቅምት ሶስት። እንግዲህ ሶስት ወር ጤፍ በሶስት ወር ነው የሚደርስ እንደምታውቁ። በዚህ በሶስት ወር ውስጥ ጤፍ ደርሶ ጠቅላላ በአመት 12 ወር ነው ያለው በሶስት ወር ውስጥ ግን ጤፉ ደርሷል። ስለዚህ በዚህ በሶስት ወር ውስጥ ከደረሰ በኋላ ዘጠኝ ወር ገደማ የሚሆነው መሬት ግን ክፍቱን ነው የሚቀመጠው። ይገርማችኋል። በጣም የሚያሳዝነው እሱ ነው። ዘጠና ሰባት ከመቶ አልታረሰም ስላችሁ በምክንያት ነው ማለት ነው። ሶስት ወር ውስጥ በሶስት ወር ጊዜ ውስጥ ይችን ጤፍ አምርተን ወደ ቤታችን ካስገባን በኋላ በበጋው ይሄን የዘጠኝ ወራት የበጋ ወራት በሙሉ መሬቱ ክፍቱን ሆኖ ግማሹን ወቅት ደግሞ መሬቱን በማለት ነስ ብቻ የሚታለፍ ጊዜ ነው። ይሄ ማለት ብክነት ነው ማለት ነው። ለምሳሌ ተመልከቱ። ይሄ መሬት እዚህ ጋር ነው ያለው ዝቅ ስትሉ ግን ውሃ አለ ወንዝ አለ። እዚህ ጋር የምትታወቅ በሙሉ እንዳለ ወንዝ ነው ማለት ነው። ውሃ አለ በጣም ያለ ገደብ የሚፈስ ሀያ አራት ሰባት የሚፈስ ውሃ ነው። ይሄ ውሃ በፓምፕ እንድሳብ ብንል ቢያንስ መቶ ሜትር ቢሆን ነው። ነገር ግን ማልማት አልተቻለም። ይሄ የእኛ ስንፍና ነው ማለት ነው። ሌላ ደግሞ ላሳያችሁ። በዚህ ዞር ብለው ስንዴ አለ። ስንዴውንም እንመልከት። ውሃውን አይታችሁልኛል። እዚህ ነው ያለው። ስንዴ ደግሞ እዚህ አለ። የያዘውን ስንዴ ደግሞ ላሳያችሁ። ኪዋርካንች የምትባለው ተመልከቱ። አሁን ይህ ስንዴ ከስንዴው ትንሽ ቀን ነው ቀደም የሚለው፣ አስራ ኦልሞስት አስራ አምስት ቀን የሚቀድመው እንደምታዩት የመስመር ነው። በጣም የሚገርም ስንዴ ምርጥ ዘር የሚባል ስንዴ ነው። ተመልከቱት። ይኸውን ተዘርቶ የደረሰ ስንዴ ነው። ከሰኞ አጨዳ ነው ምንም ሰኞ ማክሰኞ ታድርጎ ወደ ይከመራል። እንዲህ እያለ ይቀጥላል። በጣም የሚያሳዝነው ቅድም እንደነገርኳችሁ ይሄ ስንዴ በአራት ወር ገደማ ነው የደረሰው። እዚህ አራት ወር ባልሞላ ጊዜ ውስጥ ደርሰዋል ማለት ነው ከአራት ወር በኋላ አሁን ለምሳሌ ወደ ስምንት ወር የሚሆነውን ጊዜ ደግሞ ክፍት ነው የሚያልፍ። በዛ ላይ የተፈጥሮ ዝናብ አለ፣ ወቅቱን ያልጠበቁ ዝናቦቹ ላይ ይመጣል፣ ይዘንባል። መጋቢት፣ ሚያዝያ፣ ግንቦት አካባቢ ዝናብ አለ፣ ይዘንባል። ለዛ ሰዓት ምንም ሳይሰራበት ለምሳሌ መልሶ ጤፍና መልሶ ስንዴ ይዘራ ማለት አይደለም እንደምታውቁት ስንዴና ጤፍ ለምሳሌ የግድ ያንን ወቅት ካላገኘ መብቀል መልሶ እንዲህ አይነት ምርት መስጠት ላይችል ይችላል። ነገር ግን አትክልቶች አሉ። ለምሳሌ ከዝርት ምስር አለ። ከአትክልት ደግሞ ሽንኩርት፣ ነጭ፣ ቀይ ሽንኩርት አለ፣ ጎመን አለ፣ ጥቅል ጎመን አለ፣ ያበሻ ጎመን አለ፣ ካሮት አለ፣ ቲማቲም አለ። ይህንን መልሶ በዚህ በስምንት ወሩ በጣም በሰፊ ጊዜ ውስጥ መልሶ አልምቶ መሬቱን ያክራል መልሶ እንደገና አገልግሎት መስጠት የሚችል መሬት ነው። ተመልከቱ እና። እና እና በዚህ ይህንን ተጠቅማችሁ ብዙ ወጣቶች ስራ እድል ፈጥራችሁ አንደኛ የገበያ መረጋጋትን ታመጣላችሁ፣ ሁለተኛ ራ ካፒታላችሁን ታሳድጋላችሁ። የስራ ፈጠራ ነው። በጣም ብዙ ያልተሰራበት አሁን የምታዩት ዛሬ ሽንኩርት ስንት ነው? ቲማቲም ስንት ነው? እንደገና ደግሞ ዘርፉ ራሱ ገና ምንም ያልተነካ የሚባል በግብርና ሴክተር ላይ ያልተነካ የሚባል እዚሁ ደግሞ የሚገርማችሁ ነገር ይሄ እንግዲህ አዲስ አበባ ዙሪያ ያለው ቦታ ነው እንደምታዩት። ይህንን ይሄ መሬት ይለቃል። ለምሳሌ በቀላል ተኮናትራችሁ ይህንን በማረስ ፓምፕ አሁን ይህንን ስራ ለመስራት የሚያስፈልገው ምንድን ነው? ፓምፕ ያስፈልጋል። በቃ ቤንዚን ሊያስፈልጋችሁ ይችላል። ከዛ ፓምፑ ያለ መብራትም አለ። በመብራት የሚሰራ ፓምፖችን ተጠቅማችሁ ይህንን ልማት ማልማት ትችላላችሁ ማለት ነው። ተመልከቱ አሁን ቢያንስ ቢያንስ እቺ ይሄ ይሄ መሬት የምታዩት መሬት የአካባቢው ቢያንስ ከ10 ከ15 ወጣት በላይ የስራ እድል ሊፈጥር የሚችል ነው እንደምታውቁት፣ እና እዚ ላይ ተሳትፋችሁ እንድትሰሩ እላለሁ። ይህንን ለመላ የኢትዮጵያ የቆዳ ስፋት አባዙት። በተለይ በፐርሰንት ከሄዳችሁ አብዛኛው ቦታ ውሃ አለው፣ ያንኑ አየሳቡ መጠቀም ማልማት ይቻላል ማለት ነው። ይህንን ለመጠቆም እኔ የመጣሁት ዛሬ በሌላ ሌላው ደግሞ የመጨረሻ ቲፕ ልሰጣችሁ የሚፈለገው ነገር ምንድን ነው? በቃ የሆነ ነገር ለመስራት ምቹ ጊዜ መጠበቅ እንደሌለባችሁ ነው። ብዙ ጊዜ ጥሩ ነገሮች የሚበቅሉት በአስቸጋሪ ሁኔታዎች ውስጥ ነው። ለምሳሌ ይሄ ስንዴ ይሄ ጤፍ ሲዘራ እጅግ በጣም አስቸጋሪ በሚባል ወቅት ውስጥ ተዘርቶ ነው ይህንን የመሰለ ያማረ ፍሬ የተሰጠው። ያን ጊዜ ብርድ ነው፣ በጣም ዝናብ ነው፣ ቀዝቃዛ ነው። በዚህ ሰዓት አልወጣም፣ ጭቃ ነው፣ ማጥ ነው። ገበሬው ይህን በሚያርስበት ሰዓት ላይ በጣም ወደ ውስጥ እየሰመጠ እየገባ ቦሮቹ እየተቀረቀሩ ሄ የታረሰው እንደምታዩት እና አንድ አካፋፈር መገልበጥ በመቻልበት ወቅት ተዘርቶ ግን ይሄንን የመሰለ ያማረ ስንዴ ተመርቷል። እንዳው አንዱን ፍሬ እንኳን ቀጠብ አድጌ ባሳያችሁ የሚሰጠውን ፍሬም ባሳያችሁ ትደመማላችሁ። እንዴት ያለ የሚገርም ስንዴ እንደወጣው ምርጥ ዘር ነው። ማዳበሪያውን በሳት ተሰቶታል። እርማቱን በሳት ተሰቶታል። ይሄንን የመሰለ ያማረ ስንዴ የተገኘው በጣም ባስቸጋሪ ወቅት ተሰርቶ ነው እና እናንተም ምቹ ጊዜ እስኪመጣ አትጠብቁ ስራ ለመስራት የግዴታ ምቹ ሁኔታዎችን አትጠብቁ በምቹ ሰዓት መብሊያችሁ መሰብሰቢያችሁ ማከማቻችሁ ሊሆን ስለሚችል ማለት ነው እና ይሄንን ነው ብለው ለምሳሌ ይሄን ስንዴ የምታዩት እንግዲህ በአንድ ቀን ልዩነት ውስጥ ያለ ስንዴ ደግሞ ላሳያችሁ አርብ ቀን ተዘርቶ ይሄ ደግሞ ሰኞ ነው የተዘራ ስለዚህ በአርብ ቀን የተዘራው ምን ያህል ቀድሞ እንደደረሰ ፊትለፊት ያለ ለማሳየት ሞክራለሁ ዙም አድርጌ ላሳያችሁ ፊትለፊት የምታዩት ከአንድ ሳምንት በላይ ሆነ ተልከታጭር የቀናት ልዩነት የአንድ ቀን ልዩነት እና እኛ ወጣቶች ወጥረን ልንሰራ ይገባል ባይ ነኝ። አመሰግናለሁ ስለተከታተላችሁ። ይህ ቻናላችን ለማሳደግ እና ብዙ መረጃዎችን እንድንለዋወጥ ሰብስክራይብ፣ ላይክ፣ ሸርን እያደረጋችሁ የግላችሁን ኃላፊነት እንድትወጡ አሳስባለሁ። ለመናገር አይደለም ለማስታወስ ነው። አመሰግናለሁ። ሸር እንሰምት